ዛሬ ሁላችንንም ያሰባሰበን ይህ የአዲስ ኪዳን የግሪክ አማርኛ መዝገበ ቃላትን አሳትማ ለግልጋሎት ያበቃችውን የገርጂ አማኑኤል ኅብረት ቤተ ክርስቲያንን በመጠኑ አስተዋውቄ ቤተ ክርስቲያኒቱ ከአቶ ብሉፅ ፍትዊ በአደራ ተቀብላ ዛሬ በይፋ ለኢትዮጵያ ቤተ ክርስቲያን ግልጋሎት የምታበረክተውን መዝገበ ቃላት ለህትመት እንዲበቃ የወሰደውን ሂደት ባጭሩ አቀርባለሁ። ስሟ እንደሚያስረዳው ገርጂ አማኑኤል ኅብረት ቤተ ክርስቲያን በገርጂ አካባቢ የዛሬ 11 ዓመት ገደማ በመጋቢ ዘሪሁን ኃይለ ሚካኤል እና በባለቤታቸው ወይዘሮ መቅደስ ኃይለ መስቀል አማካኝነት በአንድ ቤተሰብ የኮንዶሚኒየም መኖሪያ ቤት ውስጥ በሁለት ጥንድ ቤተሰቦች እና የእነርሱ በሆኑ አራት ታዳጊና ህጻናት መስከረም 17 2006 ዓ ም ነበር የተመሰረተችው። በዚህ ትንሽ ህብረት መስራቾችም ሆነ ከዚያ በመቀጠል ወደ ህብረቱ በተቀላቀሉ ሁሉ ልቦና ውስጥ በአንድነት ግልጽ የሆነ ራእይ ነበረ። ይህም የተለወጠ ሁለንተናዊ አርያነት ያለው ተጽዕኖ ፈጣሪ የክርስቶስ ማኅበረሰብ ማየት ነበር። እነሆ እስካሁን ድረስ ይኸው የቤተ ክርስቲያኒቱ ራእይ ለጉዟችን ሁሉ ፋናና መሪ በመሆን እያገለገለን ይገኛል። ሁለንተናዊው የአማኝ ህይወት ማለት በቤተ መቅደስ ወይም በቤተ ክርስቲያን ጉባኤ ብቻ የታጠረ ሳይሆን በቤቱ፣ በሰፈሩ፣ በስራ ቦታው እንዲሁም ከፍ ባለው ማህበራዊና የዜግነት ሚናዎቹ ውስጥ ሁሉ መገለጥ የሚገባውን መሆኑን በማመን ቤተ ክርስቲያኒቱ ላለፉት አመታት ለአማኞች የእግዚአብሔርን ቃል በጥልቀት በማስተማር እና ተገቢውን የእረኝነት አገልግሎት በመስጠት አባላቶቿን በሁለንተናዊ መልኩ ለማነጽ በብዙ ስትጥር ቆይታለች። በእነዚህ ዓመታት ገርጂ አማኑኤል ኅብረት ከመደበኛ አገልግሎቶቿ በተጓዳኝ ለሰፊው አማኝ ማህበረሰብ በረከት የሚሆኑ ሥራዎችንም ሰርታለች። ከነዚህም መካከል በአጥቢያችን ለሁለት ተከታታይ ዓመታት የተካሄደውን የቃል እግዚአብሔር ጥናትን ተከትሎ የተዘጋጀው ጳውሎስና መልእክታቱ የተሰኘው የማጥኛ መጽሐፍ ተጠቃሽ ነው። ከመጽሐፉ ህትመት በተጓዳኝ ለእያንዳንዱ ጥናት በተለያዩ የቃል እግዚአብሔር መምህራን አማካኝነት በተንቀሳቃሽ ምስል አጋዥ መግቢያና ማብራሪያ ተዘጋጅቶለት ይገኛል። ከዚህም በተጨማሪ በተወዳጁ መጋቢና ጸሐፊ ጆን ፓይፐር የተጻፉት ኮሮና ቫይረስ እና ክርስቶስ እና ይህ ጊዜያዊ ጋብቻ ዚስ ሞሜንተሪ ሜሬጅ የተሰኙት መጻሕፍት፣ በኮንራንድ ዊምቤ የተዘጋጀው የእግዚአብሔር ቤተክርስቲያን ንድፍ ጋድስ ዲዛይን ፎር ዘ ቸርች እንዲሁም በዶናልድ ዊትኒ የተጻፈውና በቤተሰብ አምልኮ አስፈላጊነት ላይ የሚያተኩረው የቤተሰብ መሰውያ የተሰኘው ፋሚሊ ወርሽፕ መጥቀስ ይቻላል። የህትመት ስራዎቻችንን በዚህ ብቻ ሳይጋደቡ ለአምስቱ የሐዋርያው ቅዱስ ዮሐንስ መጽሐፍት ማጥኛ የሚሆን መጽሐፍና ሌሎችም አራት የትርጉም መጽሐፍትን በማዘጋጀት ላይ እንገኛለን። ቤተ ክርስቲያናችን ከህትመት አገልግሎት ባሻገር አያሌ አብያተ ክርስቲያናትና አገልጋዮችን በማስተባበር በሚዲያዎች የሚተላለፉ ልዩ ልዩ መንፈሳዊ መርሃ ግብሮችን በማዘጋጀትና በመንፈሳዊ የቴሌቪዥን ቻናሎች በማስተላለፍ መላውን አማኝ አገልግላለች። ከነዚህ መካከል በኤልሻዳይ ቴሌቪዥን የተላለፈው ለምን ለምን ሞተ የተሰኘው በክርስቶስ ሞትና ትንሣኤ ላይ ያተኮረው ተከታታይ ምርሃ ግብር የሚታወስ ነው። በተጨማሪም ላይት ኢንዳክሽን የተሰኘ የብራዚል መንፈሳዊ ሚዲያ ተቋም ጋር በመተባበር ቴቴልስታይ ወይም ተፈጸመ የተሰኘ ከዘፍጥረት እስከ ወንጌላት ያሉትን የመጽሐፍ ቅዱስ መጽሐፍትን የሚዳስስ እና በክርስቶስ የቤዛነት ታሪክ ላይ የሚያውጠነጥን 11 ክፍሎች ያሉት ተከታታይ ፊልም ወደ አማርኛ በመተርጎም እና በመቅረጽ ለስርጭት ዝግጁ አድርገናል። ቤተ ክርስቲያን ከመንፈሳዊ አገልግሎት በዘለለ ያሉባትን ማህበረሰባዊ ኃላፊነቶች በተለያዩ መንገዶች በመወጣት ላይ ነች። ከነዚህም መካከል በተለይ በ2012 ዓ ም በኮሮና ወረርሽኝ ወቅት በልጆችና ሴቶች ላይ የሚደርሱ አካላዊና ጾታዊ ጥቃቶች ተበራክተው የነበረበትን ሁኔታ ግንዛቤ ለመፍጠር እናል ድርጊቱንም፣ ለማውገዝ ከ2000 በላይ የሚበልጡ ታዳጊዎች የተሳተፉበት ክፉን እነቅላለሁ፣ ችግኝ እተክላለሁ ምቹ ጊዜ ለኢትዮጵያ በሚል መሪ ቃል ያካሄድ ነው የችግኝ ተከላና የእግር ጉዞ መርሃ ግብር ተጠቃሽ ነው። እንግዲህ በዚህ አገልግሎት መንገድ ላይ እያለን ነበር፣ ዛሬ በዚህ መሰባሰብ ያበቃንን የአዲስ ኪዳን ግሪክኛ አማርኛ መዝገበ ቃላት ስራ ከተወዳጁ ጸሐፊና የስነ መልኮት አስተማሪ አቶ ብሉስ ፍትዊ ለኢትዮጵያ ቤተክርስቲያን እንድናደርስ በአደራ የተሰጠ። አቶ ብሉስ ፍትዊና ገርጂ አማኑኤል ኅብረት ቤተ ክርስቲያን የተዋወቁት በወቅቱ በአዲስ አበባ መጽሐፍ ቅዱስ ኮሌጅ ተማሪያቸው በነበረው በቤተክርስቲያናችን ዋና መጋቢ እና በእርሳቸው መካከል በተመሰረተው መልካም ግንኙነት አማካኝነት ነበር። መጋቢ ዘሪሁን ኃይለ ሚካኤል አቶ ብሉጽ እየሰሩ ስላለው የግሪክኛ አማርኛ መዝገበ ቃላት ስራ ግንዛቤ ካገኘበት ጊዜ ጀምሮ እስከ ሕልፈታቸው ድረስ በተለይም ከጤናቸው መታወቅ ጋር ተያይዞ ባጋጠማቸው ተግዳሮቶች መካከል ይህ ትልቅ ስራ ከግብ እንዲደርስ ከጎናቸው በመሆን ያበረታታቸው ነበር። አቶ ብሉጽ ወደ ጌታ ከሄዱ በኋላ ይህንኑ መዝገበ ቃላት ህትመት ገርጂ አማኑኤል ኅብረት ቤተ ክርስቲያን በአደራ ተረክባ በማሳተም ለንባብ እንድታበቃው ከረፍታቸው በፊት በመወሰናቸውን ከቤተሰቦቻቸው ተረዳን። ስራውን ከተረከብን በኋላ የጥንት ቋንቋዎች ጥናት ሊቅና የካቶሊክ ቤተክርስቲያን ካህን ከሆኑት ከዶክተር አባ ዳንኤል አሰፋ ጋር በመገናኘት ይህንን መዝገበ ቃላት ለመለያው የኢትዮጵያ ክርስቲያን እምነት ተከታዮች ያለውን ከፍተኛ ፋይዳ በጋራ በማመን በአፋጣኝ ወደ ስራው ገባን። መዝገበ ቃላት የማጠናቀር ስራ በባህሪው ውስብስብና ሰፊ የሆነ የአርቶት ስራ የሚያስፈልገው ነው። ከዚህ በተጨማሪ በጥንቃቄና በትግስት ሊሰራ የሚገባው የፊደላት፣ የቃላት፣ የሐረጎችና የሥርዓተ ነጥቦች ርማት የውስጥ ገጾች ቅንብር እና የመሳሰሉት ሥራዎች ያሉት በመሆኑ ይህንኑ ለማከናወን በየሳምንቱ በመገናኘት ከአባ ዳንኤል ጋር ለተከታታይ ሁለት ዓመታት ከዛም ከሌሎች ባለሙያዎች ጋር አንድ ዓመት በመጨመር በድምሩ ለሶስት ዓመታት ያለማሰለስ በጋራ ሰራን። በስተመጨረሻም መዝገበ ቃላቱ በይዘቱ ዳጎስ ያለ መጽሐፍ በመሆኑ በተገቢው የጥራት ደረጃ ማሳተም ለማሳተም በውጭ ሀገር መታተሙ አስፈላጊ ነበርና ለዚህ የሚያስፈልገውን የፋይናንስ ዝግጅት በማድረግና አብረውን ሊቆሙ ከወደዱ ቅን አሳቢ ግለሰቦችና አብያተ ክርስቲያናት ጋር በመተባበር ዛሬ 1100 ቅጂዎችን በኔዘርላንድ ሀገር አሳትመን ልናቀርብ በቅተናል። ይህ ሁሉ ስራ ሲሰራ እንደ ቤተ ክርስቲያን ያሉብንን መደበኛ የአገልግሎት ስራዎች ባለማጓደል እንዲሁም ሌሎች ስራዎችን ጎን ለጎን በመስራት በብዙ ድካምና ልፋት አደራችንን ለመወጣት ችለናል። ለዚህም ሁሉ ጥረታችንን የባረከ ፍሬ እየሰጠም ያበዛልን ልዑል አምላክ እግዚአብሔርን እናመሰግናለን። በተጨማሪም ህንፃ ያለ መሰረት አይቆምምና በስራዎቻችን ሁሉ ውስጥ ብርታት የሆኑትን የቤተ ክርስቲያናችንን ጽኑ እና ታማኝ አባላትን፣ አገልጋዮችን እንዲሁም ከጎናችን በመቆም የምታበረታቱንን ደጋፊዎቻችንን ሳናመሰግን ብናልፍ ተገቢ አይሆንምና እናመሰግናቸዋለን። ጸሐፊው አቶ ብሉጽ ፍትዊ እና ቤተሰቦቻቸው ከእግዚአብሔር የተረከቡትን አደራ ለማስተላለፍ ለሰጡት ትኩረትና ለከፈሉት መስዋዕትነት ዛሬ በዚህ የምርቃት ስነ ስርዓት እውቅና መስጠት እንወዳለን። ይህ ብቻ ግን አይደለም። አሁን በዚህ ዘመን አደራቸውን ለመወጣት ዋጋ ለሚከፍሉ ታማኝ የእግዚአብሔር አገልጋዮችም ጭምር አብረን እውቅና እየሰጠን ነው የእግዚአብሔር ቤት ሥራ በትውልድ የአደራ ቅብብሎች እንደሚከወን የስራውን ባለቤትና ፈጻሚ እርሱ ራሱ እግዚአብሔር እንደሆነ ለሌሎች ራይ ላላቸው ሁሉ እየመሰከርንም ጭምር ነው። ስለሆነም ዛሬ የበርካታ ዓመታት ድካምና ጥረት ፍሬ የሆነው በታላቅ መሰጠትና ዋጋ መክፈል ለዚህ ደረጃ የበቃውን ይህንን ታሪካዊ መዝገበ ቃላት ከአቶ ብሉጽ በአደራ ተሰጥቶን በተለይ ደግሞ ለኢትዮጵያ ቤተ ክርስቲያናት በእናንተ በክቡራን ታዳሚዎቻችን ምስክርነት ልናስረክባችሁ ተገኝተናል። ለዚህም ጥሪያችን አክብራችሁ ስለተገኛችሁ በራሴና በገርጂ አማኑኤል ቤተ ክርስቲያን ስም ላቅ ያለ ምስጋና እያቀረብኩ የጋራችን ለሆነው የትውልድ ቀረፃ ስራ አብራችሁን እንድትቆሙ በትህትና እጋብዛችኋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ።